በፊልጵስዩስ ያለው ቤተክርስቲያን ጳውሎስ በምስራቅ አውሮፓ የጀመረው የመጀመሪያው የኢየሱስ ማህበረሰብ ነው። ይህ ታሪክ በሐዋርያ ስራ ምዕራፍ 16 ላይ ተነግሯል። ፊልጵስዩስ በጥንቷ መቄዶንያ የምትገኝ የሮም ግዛት ነበረች። በጡረተኛ ወታደሮች የተሞላችና በአገር ወዳድ ብሔርተኝነት የምትታወቅ ነበረች። ስለዚህም በዚያ ጳውሎስ ኢየሱስን እንደ እውነተኛ የዓለም ንጉሥ ሲያውጅ ተቃውሞ ገጠመው። ጳውሎስ ከዚያ ከሄደ በኋላ የኢየሱስ ተከታዮች የሆኑት ሰዎች ተቃውሞና አልፎ ተርፎም ስደት ደርሶባቸዋል። ነገር ግን ለኢየሱስ መንገድ ታማኝ የሆኑ ንቁ ማህበረሰብ መሆናቸውን ቀጥለው ነበር። ጳውሎስ ከብዙ እስራቶቹ መካከል በአንደኛው ይሄንን ደብዳቤ ልኳል። ይህንም ያደረገው በጣም ተግባራዊ በሆነ ምክንያት የፊልጵስዩስ ሰዎች ጳውሎስን በእስር ቤት እንዲረዳው የገንዘብ ስጦታ እንዲወስድላቸው ከአባሎቻቸው አንዱ የሆነውን አፍሮዲጡን ልከውታል። ጳውሎስም ሊያመሰግናቸውና ከዚያም ያለፈ ብዙ ነገር ለማድረግ አስቦ ይህን መልእክት በአፍሮዲጡ ላቀ። የዚህ ደብዳቤ ንድፍ እንደ ብዙዎቹ የጳውሎስ ደብዳቤዎች ከመጀመሪያ እስከ መጨረሻ አንድ ነጠላ ሀሳብ የሚያዳብር አይደለም። ይልቁንም ጳውሎስ ተከታታይ አጫጭር ሀሳባዊ መጣጥፎችን አዘጋጅቷል እናም ሁሉም የሚያጠነጥኑት በዚህ ደብዳቤ ታላቅ የስበት ኃይል ባለው በምዕራፍ ሁለት ላይ ባለው ግጥም ነው። የመሲሁን ሰው ሆኖ የመገለጥ ታሪክ ህይወቱን፣ ሞቱን እንዲሁም ትንሣኤውንና መክበሩን ጥበባዊ በሆነ መንገድ ይተርካል። ከዚያም በእያንዳንዱ በእነዚህ ጥቅሶች እንደ ክርስቲያን መኖር ማለት የራስን ታሪክ የኢየሱስ ታሪክ ሕያው መግለጫ አድርጎ ማየት እንዴት እንደሆነ ለማሳየት ጳውሎስ ከዚያ ግጥም ቁልፍ ቃላትን ወይም ሐሳቦችን ያነሳል። ጳውሎስ መልእክቱን በምስጋና ጸሎት ይከፍትና የፊልጵስዩስ ሰዎች ስላሳዩት ልግስናና ስለታማኝነታቸው እግዚአብሔርን ያመሰግናል። እናም እግዚአብሔር በእነሱ ውስጥ የጀመረው ሕይወትን የሚለውጥ ስራ የበለጠና ውብ በሆነው የታማኝነትና የፍቅር መግለጫዎች እንደሚቀጥል ያለውን እምነት ይገልጻል። እናም ጳውሎስ በወቅቱ የሚያሳስባቸው ጉዳይ ላይ ያተኩራል። እሱም የእስር ቤት ሁኔታው ነው። በሮሜ እስር ቤት ውስጥ መሆን ቀላል ነገር አልነበረም። ነገር ግን ስለ ኢየሱስ የሚናገረውን የምሥራች ለማስፋፋት በሚያስችል መንገድ ጥሩ ሆኖ ተገኝቷል። ሁሉም የሮሜ ጠባቂዎችና አስተዳዳሪዎች ጳውሎስ የታሰረው ኢየሱስ የትንሣኤው ጌታ ነው ሲል በማወጁ እንደሆነ ያውቃሉ። የእሱ መታሰር ሌሎች ክርስቲያኖች ስለ ኢየሱስ በግልጥ ለመናገር ልብ በሙሉ እንዲሆኑ አድርጓል። ጳውሎስ ከእስር ቤት እንደሚፈታ ተስፋ አድርጎ ነበር። ነገር ግን የሞት ቅጣት ሊፈረድበት ይችላል በሚያሰላስልበት ጊዜ ያ በእውነቱ መጥፎ አይሆንም፣ ምክንያቱም ጳውሎስ እንደሚለው ለእኔ መኖር ክርስቶስ ነው ሞትም ማትረፍ ነው። ለጳውሎስ አሁን ያለውና ወደፊት የሚኖረው ሕይወቱ በኢየሱስ ሕይወትና ፍቅር ይገለጻል። እናም በሞት ከተቀጣ ያ ማለት ከኢየሱስ ጋር ይሆናል ማለት ነው። ይህም ለእርሱ ትልቅ ነገር ነው። ከተለቀቀ ደግሞ ብዙ የኢየሱስ ማህበረሰቦችን ለማቋቋም መስራቱን መቀጠል ይችላል ማለት ነው። ይህም ለሌሎች ሰዎች የተሻለ ይሆናል። ስለዚህ ተስፋ የሚያደርገው ይህ እንዲሆን ነው። እንዴት እያሰበ እንደሆነ እዚጋ ልብ በሉ። ለኢየሱስ መሞት ለጳውሎስ እውነተኛው መስዋዕት አይደለም፣ ይልቁንም ለሌሎች መኖር ማለት ነው እውነተኛ መስዋዕት። ስለዚህም ጳውሎስ በኢየሱስ ታሪክ ውስጥ የሚሳተፈው በዚህ መልኩ ነው፣ ከራሱ ይልቅ ሌሎችን ለመውደድ በመሰቃየት ከዚያም ጳውሎስ ወደ ፊልጵስዩስ ሰዎች ይዞርና ይህንኑ አይነት አስተሳሰብ በመያዝ የኢየሱስን ምሳሌ እንዲከተሉ ይነግራቸዋል። እሱ የሚላቸው ይህን ነው፣ እንደ ዜጋ የምትኖሩት ኑሮ ለክርስቶስ ወንጌል የተገባ መሆን አለበት። እነዚህ የፊልጵስዩስ ክርስቲያኖች የሮም የሀገር ፍቅር በሞቀበት ስፍራ ይኖሩ ነበር። ይሁን እንጂ አኗኗራቸው በሌላ ንጉሥ፣ ማለትም በኢየሱስ እንዲቀረጽ የታቀደ ስለነበር ያ ደግሞ ስደት ሊያመጣ ይችላል። ነገር ግን መፍራት የለባቸውም፣ ምክንያቱም ከኢየሱስ ጋር በመሆናቸው ምክንያት የሚደርስባቸው መከራ የራሱን የኢየሱስን ታሪክ በትክክል የመኖር መንገድ ነው። ይህ ደግሞ ጳውሎስን ወደ ታላቁ የምዕራፍ ሁለት ግጥም ይመራዋል። በብሉይ ኪዳን ክፍሎች የበለጸገ ነው። በተለይም ደግሞ በዘፍጥረት አንድ እስከ ሶስት ባለው የአዳምና የውድቀቱ ታሪክ እንዲሁም ደግሞ በኢሳይያስ መጽሐፍ ውስጥ ባለው የመከረኛው ሎሌ ግጥሞች የበለጸገ ነው። ይህ ግጥም በአእምሮ ሊያዝ የተገባው በሚያምር ሁኔታ በአጭሩ የተቀናበረ የወንጌል ታሪክ ነው። ሰው ከመሆኑ በፊት መሲሁ ከእግዚአብሔር ጋር በክብርና በእኩልነት ይኖር ነበር። ከእግዚአብሔር ጋር እኩልነትን ለመንጠቅ እንደሞከረው እንደ አዳም ሳይሆን መሲሁ የእኩልነት ደረጃውን ለራሱ ጥቅም ለመጠቀም አልመረጠም። ይልቁንም ራሱን ባዶ አደረገ፣ ሰው ሆነ፣ የሁሉም አገልጋይ ሆነ። ከዚያም በላይ ራሱን ለማዋረድ ፈቀደ በሮማውያን የግድያ መሳሪያ ላይ ለመሞት በመሄድ ለአብ ታዛዥ ነበር። ነገር ግን በእግዚአብሔር ኃይልና ጸጋ የመሲሁ አሳፋሪ ሞት በትንሣኤ ተቀይሯል። አሁን ደግሞ ለእግዚአብሔር አብ ክብር ፍጥረት ሁሉ መሲሁ ኢየሱስ ጌታ መሆኑን ይገነዘብ ዘንድ እግዚአብሔር ኢየሱስን ከስሞች ሁሉ በላይ የሆነውን ስም ሰጥቶት የሁሉም ንጉሥ አድርጎ ከፍ ከፍ አደረገው። ይህ መግለጫ አስደናቂ ነው። ጳውሎስ ኢሳይያስ አርባ አምስትን እየጠቀሰ ነው። ፍጥረት ሁሉ የእስራኤል አምላክ ጌታ መሆኑን የሚያውቅበት ክፍል ነው። የጳውሎስ ነጥብ እዚህ ጋር በጣም ግልጽ ነው። በተሰቀለውና ከሞት በተነሳው ኢየሱስ ውስጥ አንዱ እና እውነተኛው የእስራኤል አምላክ እግዚአብሔር አብና ጌታ ኢየሱስን ያካተተ መሆኑን እንገነዘባለን። እናም ለጳውሎስ ይህ ግጥም ስለ ኢየሱስ ማንነት ያለውን እምነት ይገልጻል። ከዚያም ያለፈ ነገር ያደርጋል ተከታዮቹ እንደ ህይወት መርህ ሊከተሉት የሚገባ የኢየሱስን ምሳሌ እንደሆነ ያሳያል። ለዚህ ነው ጳውሎስ ወዲያው ሁለት ታሪኮችን የተናገረው። በመጀመሪያ ስለ ጢሞቴዎስ፣ ከዚያም ስለ አፍሮዲጡ ምክንያቱም ሁለቱም የኢየሱስን ታሪክ የመኖር ምሳሌዎች ናቸው። ጢሞቴዎስ ኢየሱስን ይመስላል ምክንያቱም ዘወትር ከራሱ ይልቅ ለሌሎች ሰዎች ደህንነት ያስባል። የፊልጵስዩስ ሰዎች ከስጦታቸው ጋር አብረው የላኩት አፍሮዲጡ በእስር ቤት ጳውሎስን ለማገልገል ህይወቱን አሳልፈው ሰጣል። በጣም ታመመ፣ ጳውሎስንም ለመርዳት ሲል ለሞት ተቃርቧል። እግዚአብሔር ግን በእርሱ ላይ እንዲሁም ወዳጁን እንዳያጣ በመጠበቅ በጳውሎስ ላይ ምሕረት አደረገ። እዚህ ላይ የጳውሎስ ነጥብ እነዚህ ሰዎች የኢየሱስን ታሪክ የሚኖሩና የሚተነፍሱ ስለሆኑ ልንመስላቸው የሚገባ አይነት ሰዎች መሆናቸው ነው። ምሳሌ እንዲሆነው ጳውሎስ ወደ ራሱ ታሪክ በመቀጠል ይመልሳል። እነዚያ አይሁዳውያን ያልሆኑ ክርስቲያኖች እንዲገረዙ የሚጠይቁ ክርስቲያኖች የጳውሎስን የገላትያ መልእክት አስታውሱ። እነዚህ ሰዎች አሁንም በጳውሎስ ላይ ችግር እየፈጠሩ ነው። እንዲሁም የኢየሱስ ተከታዮችን ሲያሳድድ ለታራሚው ሕግ በቅንዓት በመታዘዙ በአምላክ ፊት ትክክለኛ አቋሙን ለማሳየት ሲሞክር ያሳለፈውን ታሪክ ያስታውሱታል። ነገር ግን ልክ እንደ ኢየሱስ ጳውሎስ ያን ሁሉ ማዕረግና ልዩ መብት ትቷል። ሁሉን ነገር አሁን እንደ ከንቱ ይቆጥራል። የሚጠቀመውን ቃል ትንሽ ጠንክር ያለ ነው። እንደ ኢየሱስ አገልጋይ ለመሆን በጌታ መከራና በመሥዋዕት ፍቅሩ ለመሳተፍ ሁሉንም ትቷል። ይህንንም ያደረገው የኢየሱስ ፍቅር ሞትን አሻግሮ ወደ ትንሣኤ እንደሚያደርሰው ተስፋ በማድረግ ነው። ስለዚህ ጳውሎስ ለኢየሱስ ተከታዮች እውነተኛ ዜግነታቸው በሰማይ እንደሆነ ተናግሯል። ይህ ማለት ለጳውሎስ ሁላችንም ከምድር ርቀን አንድ ቀን ወደ ሰማይ እንደምንሄድ ተስፋ ማድረግ አለብን ማለት አይደለም። ይልቁንም መንግሥተ ሰማይ ኢየሱስ እንደ ንጉስ የሚገዛበት ከሁሉ የላቀ ስፍራ ነው እና እሱ የሚናገረው ንጉሳዊ አዳኛችን ከዚያ መጥቶ ወደዚህ ተመልሶ አዲስ ፍጥረት የሚያመጣና የሚለውጥ ፍቅር እንዲሁም ፈዋሽ ፍትህ ያለበትን አዲሱን መንግስት እንዲያመጣ በጉጉት እየጠበቅን እንደሆነ ነው። ቀጥሎ ጳውሎስ የፊልጵስዩስ ክርስቲያኖችን የኢየሱስን ታሪክ መኖር እንዲቀጥሉ ይሞግታቸዋል። በመጀመሪያ ከእርሱ ጋር አብረው ይሰሩ የነበሩ ሁለት በቤተ ክርስቲያን ውስጥ ያሉ ታዋቂ ሴት መሪዎችን ያነጋግራል። እነሱ በሆነ ግጭት ውስጥ ናቸው። ስለዚህም ጳውሎስ የኢየሱስን የትህትና ምሳሌ እንዲከተሉ፣ ታርቀው እንዲዋሃዱ ተማጽኗቸዋል። ጳውሎስ በመቀጠል የፊልጵስዩስ ክርስቲያኖች ስደት ቢደርስባቸው ስሜታቸውንና ፍላጎታቸውን ሰላም ለሚሰጣቸው ለአምላክ እንዲገልጹ እንጂ ለፍርሃት እጅ እንዳይሰጡ ያሳስባቸዋል። ጳውሎስ እንዳለው ያ ሰላም የሚመጣው ደግሞ በሀሳቦቻችሁ መልካምና እውነት እንዲሁም ፍቅር ባለበት ላይ በማተኮር ነው። ሁል ጊዜ የምታማረሩበት ነገር ሊኖር ይችላል። ነገር ግን አንድ የኢየሱስ ተከታይ ሕይወት ራሱ ስጦታ እንደሆነ ያውቃል እናም በማንኛውም የሕይወት ሁኔታ ውስጥ ውበትና ጸጋ ለማየት መምረጥ እንደሚችል ያውቃል። ይህም ጳውሎስን ወደ መደምደሚያው ይመራዋል። የፊልጵስዩስ ሰዎች ስላደረጉት የመስዋዕትነት ስጦታ በድጋሚ ያመሰግናቸዋል እናም የእስር ቤትና የድህነቱ ጊዜ ለእርሱ እውነተኛ ችግሮች እንዳልሆኑ እንዲያውቁ ይፈልጋል። ሁኔታው ምንም ይሁን ምን የመርካትን ሚስጥር እንዲማር ያሳዩት ታላላቅ አስተማሪዎች ሆነውታል። በሚያጠነክረው በእርሱ ላይ በቀላሉ መደገፍ ማለት ነው። ጳውሎስ መከራውን የኢየሱስን ታሪክ እንደ መካፈል አድርጎ ወደ መመልከት ደርሷል። ለፊልጵስዩስ ሰዎች የጻፈው ደብዳቤ የጳውሎስን ልብና አእምሮ ማየት እንድንችል ልዩ ምልከታ ይሰጠናል። ሕይወቱን ሁሉ እንደ ኢየሱስ ታሪክ ዳግም ትረካ ነበር የሚያየው እና በዚህ ደብዳቤ ውስጥ ከኢየሱስ ጋር ያለው የጠበቀ ግንኙነት ስለ ኢየሱስ ፍቅርና መገኘት ከቆዳው ይልቅ እንደሚቀርበው እንደሚያምን መገንዘብ ትችላላችሁ። እና በጨለማው ሰዓቱ ተስፋና ትህትና የሰጠው ይህ ነው። ስለዚህም ጳውሎስ ኢየሱስን ማወቅ ማለት ምንጊዜም እጅግ ግላዊ የሆነ ለውጥ የሚያስገኝ ግንኙነት መሆኑን ያሳየናል። ጳውሎስ ሌሎች እንዲከተሉት የሚጋብዘው ኢየሱስ ይህ ነው እና የጳውሎስ መልእክት ወደ ፊልጵስዩስ ሰዎች የሚናገረውም ይህንኑ ነው።